የሚያማሰኮ ምቀኝነት ስላለው አላህ ደግሞ ምናለ አለ አም ይህስዱን الناس على ما آتاهم الله من فضله እኔ ባከፋፈልኩ ተርዝቅ ነው እንዴና አንተ ምትመቀኛኙት? አለ ስለዚህ ከማን ጋር ይጣላው? ከአላህ ጋር አከፋፋይ አላህ ነው። አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካለ አንተ የሚጠበቀው ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል፣ ላመነውም ላላመነውም ላመጸውም ላላመጸውም። አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሄዱ የኑ ህዝቦች አልፈውበታል። ይኸው ስልሳና ሰባ ዓመት አመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን ዘጠና የሚያክል ዕድሜ ከተገኙ ማሻአላህ በሉት ጨረሱት።